በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንሰነበታችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆኑ ልዑል እግዚአብሔር ሁላችንንም በምሕረቱ ጠብቆ ይህችን ዕለትና ሰዓት እድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። የማቴዎስ ወንጌል ምዕራፍ 18 ቁጥር ሶስት የመንግሥተ ሰማያት ምሳሌዎች በሚል ባለፈው በተከታታይ ያየነውንና ሶስተኛውን ክፍል ዛሬ እናያለን። ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ለዛሬው ትምህርታችን መነሻ የሚሆነን ቃል ይህ ነው። እንግዲህ ቃሉን የተናገረው መድኃኒታችን ኢየሱስ ክርስቶስ እንደሆነ ይታወቃል። ለዚህ መነሻ የሆነው ደግሞ ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው? በማለት ጠየቁት። በመንግስተ ሰማያት ከሁሉ የሚበልጥ ማን ነው ሲሉ ጠየቁት። ኢየሱስም ሕፃን ጠርቶ በመካከላቸው አቆመና እንዲህ አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም አላቸው። ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ ባለፈው ክፍል ሁለት ላይ የዘላለምን ህይወት እንዳገኝ ምን ላድርግ በማለት ለጠየቀው ጥያቄ ስለ መንግስተ ሰማያት የተናገረውን በክፍል አንድ በክፍል ሁለት ላይ እያየነው ነገር አለ። ዛሬ ደግሞ ወደ መንግስተ ሰማያት ለመግባት ወይም ደግሞ በመንግስተ ሰማያት የሚበልጦ ምን አይነት እንደሆነ ተጠቅ መዛሙርቱ ጥያቄ የመለሰላቸው ቃል በዚህ ያውቃል ነበር እነዚህ ህፃናት ምን አይነት ህይወት እንዳላቸው ወይም ደግሞ ስለ ህፃናት ህይወት ምሳሌ አድርጎ ያስተማረው ክፍል ነው። እዚህ ላይ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ጥያቄ የሆነባቸውን በመንግሥተ ሰማያት የሚበልጦ ምን አይነት እንደሆነ ጥያቄ ለሆናቸው ነገር አዎ ክርስቶስ በሚታይ ነገር ነው ምሳሌ አድርጎ ያስተማራቸው እንደዚህ ህፃን አለ መድኃኒታችን ኢየሱስ ክርስቶስ እንደዚህ ህፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው አለ አዎ ሲቀጥል ምን አላቸው እንደዚህ ህፃን በመካከላቸው የቆመውን ህፃን እያሳያቸው እንደዚህ ህፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንግዲህ ከቃሉ እንደሰማ ነው፣ ሁለት ዋና ዋና ነጥቦችን እናያለን። አንደኛ ካልተመለሳችሁ የሚል ነው። ካልተመለሳችሁ መመለስ ማለት ንስሐ መግባት መለወጥ እንዲህ አስቀድሞ በነቢያት ሁሉ ሲነገር እንደነበረው ክርስቶስም እንዳስተማረው መጥምቁ ዮሐንስም በትኩረት ይናገር ያስተምር የነበረው ንስሐ ግቡ የሚል ነው። ንስሐ ግቡ፣ ልባችሁን መልሱ፣ ከአጢአታችሁ ተመለሱ እና በሕይወት ኑሩ። ይህ በነቢያት ሁሉ ሲነገር የኖረ ትምህርት ነው። የመጥምቁ ዮሐንስ አገልግሎት የአገልግሎቱ መጀመሪያ የመድኃኒታችን ኢየሱስ ክርስቶስን የአገልግሎቱ መጀመሪያ በነቢያት ሁሉ ሲነገር የነበረው ሰዎች ንስሐ ገብተው ወደ እግዚአብሔር እንዲመለሱ ነው። ለዚህ ንስሐ ገብቶ መመለስ ነው እንግዲህ የእግዚአብሔርን መንግስት ለመውረስ። እዚህ ላይ ከተገለጹት አንኳር ሀሳቦች መካከል አንዱ ካልተመለሳችሁ የሚለው ነው። ሳይመለሱ መንግስተ ሰማያትን መውረስ እንደማይቻል፣ ወደ እግዚአብሔር መንግስት መግባት እንደማይቻል መድኃኒታችን ኢየሱስ ክርስቶስ አዎ ነገራቸው። ምሳሌ አድርጎ ያቀረበው ደግሞ አዎ አንድን ህፃን ነው። እንደዚህ ህፃን አለ፣ እንደዚህ ህፃን ራሱን የሚያዋርድ ሁሉ በመንግስት ሰማያት የሚበልጥ እርሱ ነው። ከጥላቻ ከክፋት ከምቀኝነት ከቅናት ከመሳሰሉት ክፋት ነክ ነገሮች ሁሉ መመለስን የሚጠይቅ ነው። መመለስ የተባለው ካልተመለሳችሁ የተባለው ያለፈውን ህይወት የኖርንበትን ህይወት እግዚአብሔርን በሰውን ፊት የማይመች የሆነውን ህይወታችንን እንደ እግዚአብሔር ቃል ማየትና መመርመር በቃል ራሳችንን በማየት መመለስ ከሚገቡን ነገሮች ሁሉ በመመለስ የሚገኘውን መንግሥተ ሰማያት መድኃኒታችን ኢየሱስ ክርስቶስ በሕፃን መስሎ ካልተመለሳችሁ ወደ መንግሥተ ሰማያት ከቶ አትገቡ አለ። ሁለተኛው እንደ ሕፃናት የሚለው እንደ ሕፃናት ካልሆናችሁ እንደሚታወቀው ሕፃናት ክፋት፣ ቂም፣ ጥላቻ፣ ውሸት፣ ተንኮል፣ ማስመሰል የሚባል ነገር አያውቁም። ህፃናት ትውታን ናቸው። ራስን ማዋረድ ማለት ትውት ስብና ነው መታበይ የሌለበት መኩራራት የሌለበት ሰውን መናቅ የሚባል ነገር የሌለበት ህይወት ነው የህፃናት ህይወት። እንዲያውም ህፃናት ወደኔ የመጡ ዘንድ አትከልክሏቸው ነው ያለው። ደቀ መዛሙርቱ ህፃናት ወደ ኢየሱስ ክርስቶስ በቀረቡ ጊዜ እንዳይቀርቡ ገሰጿቸው ይላል ቅዱስ ወንጌል። ማቴዎስ ወንጌል ምዕራፍ 19 ማርቆስ ወይም ማርቆስ ወንጌል ምዕራፍ 10 ላይም ተገልጾ እንደምናገኘው ህፃናትን ወደ ኢየሱስ ክርስቶስ ባቀረቡ ጊዜ ደቀ መዛሙርቱ ገሰጿቸው፣ እንዳይቀርቡ ሊከላከሉ ሞከሩ። ኢየሱስ ክርስቶስ ግን ነገራቸው፣ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና። መንግሥተ ሰማያት እንደነዚህ ላሉት ናትና፣ ወደ እኔ የመጡ ዘንድ አትከልክሏቸው። ስለዚህ ወደ ኢየሱስ ክርስቶስ መቅረብ የሚቻለው ሰማያዊት መንግሥቱን መውረስ የሚቻለው እንደ ህፃናት የሆነ ህይወት ማለት ነው። ስለዚህ እጆቹን ጭኖ ባረካቸው ይላል ቅዱስ ወንጌል ወደ እርሱ የቀረቡትን ህፃናት ደቀ መዛሙርቱ ሐዋርያት እንዳይቀሩ ለመከላከል ሲሞክሩ፣ ኢየሱስ ክርስቶስ ግን ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደነዚህ ላሉት እናትና ካላቸው በኋላ እጆቹን ጭኖ ባረካቸው ነው የሚለን። ወደ መንግሥተ ሰማያት ለመግባት ምሳሌ ሆነው ከቀረቡት በርካታ የመንግሥተ ሰማያት ምሳሌዎች መካከል ህፃናት ተጠቃሻዎች ሆነው ቀርቧል። እግዚአብሔርን መንግስት ለመውረስ የማታልፈውን መንግስተ ሰማያትን ለመውረስ ማንም ቢሆን ሀልወት እግዚአብሔርን የሚክድ እምነት የሚባል ነገር የለም ከሚል ሰው በቀር ማንኛውም ሰው የማታልፈውን መንግስተ ሰማያትን ለመውረስ ይፈልጋል። እምነት አለኝ የሚል ማንም ቢሆን ሀልወት እግዚአብሔርን ሀልወት የሚቀበል የእግዚአብሔርን መኖር የሚቀበል ከሞት በኋላ ዘላለማዊነት እንዳለ የዘላለም ህይወት እንዳለ የሚቀበል የሚያምን ማንም ሰው ቢሆን መንግስተ ሰማያትን መውረስ ይፈልጋል። ስለዚህ የእግዚአብሔርን መንግስት የማታልፈውን መንግስት መንግስተ ሰማያትን ለመውረስ እንደ ህፃናት መሆን እንደሚገባ ቂም አልባ የሆነ ህይወት፣ መመለስ ያለበት ህይወት ተንኮል የሌለበት ህይወት ቅናት የሌለበት ህይወት ግፍ ጭካኔ የሌለበት ህይወት አመፅ የሌለበት ህይወት እንዲኖረን እግዚአብሔር ይፈልጋል። ስለዚህ ስለ መንግስተ ሰማያት ከህፃናት ህይወት መማር ይቻላል ማለት ነው። ህፃናት ንጹህ ህሊና፣ ግብዝነት የሌለበት ህሊና ያላቸው ናቸው። ክፋትና ተንኮል የሌለበት ህይወት አላቸው ህፃናት ስለዚህ መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን ለመውረስ ከህፃናት ህይወት መማር እንደሚገባ ምሳሌ አድርጎ በማቅረብ እንደ ህፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ፣ ማለት ካልተመለሳችሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። ወገኖች ሁላችንም እዚህ ዓለም ነገር እንደሚያልፍ ነገሮች ሁሉ አንድ ቦታ ላይ እንደሚቆሙ በምድር ላይ ለዘላለም እንደማንኖር እናውቃለን። ስለዚህ በምድር የማንኖር ከሆነ ዘላለማውያን መሆናችን በሰማይ እንጂ በምድር አለመሆኑን ከተረዳን ካወቅ በቃሉ እንደተገለጸው መመለስና እንደ ህፃናትን በመሆን የእግዚአብሔርን መንግስት መውረስ እንደሚገባ የእግዚአብሔር ቃል የሚያስተምረን ይህንን ነው። ቃሉ ይህንን ያስተምረናል። የእግዚአብሔርን መንግስት ለመውረስ ወገኖቼ፣ እንደ ህፃናት መሆን በሚያልፈው ዘመናችን የማያልፈውን የእግዚአብሔርን መንግስት ለመውረስ እንደ ህፃናት ሆኖ መገኘት እንደሚገባ መድኃኒታችን ኢየሱስ ክርስቶስ ይህንን ምሳሌ አስተምሯል። ህይወትን የምንናፍቅ ዘላለማዊነትን የምንናፍቅ ሁላችንም የማታልፈውን የእግዚአብሔርን መንግስት ለመውረስ ከውስጣችን እውነተኛ ጉጉት ካለን የዘላለም ህይወት መኖሩን ከተረዳን የዘላለምን ህይወት ለመውረስ መመለስና እንደ ህፃናት መሆን እንደሚገባ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ነው ያስተማረን። ሕይወትን የምንናፍቅ ከሆን ሁሉም ኃላፊ መሆኑን ከተረዳን፣ ሁሉም ጠፊ መሆኑን ከተረዳን በዝላለም በእግዚአብሔር መንግስት ከእርሱ ጋር ለመኖር ውስጣችን ለዚህ እውነት የተዘጋጀ ከሆነ እንደ ህፃናት መሆን ይገባናል። መዳኒታችን ኢየሱስ ክርስቶስ ካልተመለሳችሁ ነው ያለው። ማንም ሰው በኃጢአት በማወቅ ባለማወቅ የሚያልፍበት ደካማ ሕይወት እንዳለ ይታወቃል። ይህንን የሚያውቀው ሰሪያችን፣ ፈጣሪያችን፣ አምላካችን እግዚአብሔር ምን አለ? ካልተመለሳችሁ ካልተመለሳችሁ። ስለዚህ ተመልሰን እንደ ሕፃናት በመሆን በንስሐ ሕይወት የማታልፈውን የእግዚአብሔር መንግስት እንድንወርስ የእግዚአብሔር በጎ ፈቃድ ሆነዋል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።